እናስጥልን ክራን ተመልካቾቻችን ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ከኢትዮጵያ ወጣ ብለን ወደ ኪንሻሳ መጥተናል። ኪንሻሳ የኢትዮጵያ አየር መንገድ ካሉት 142 ጣቢያዎች መካከል አንዱ ሲሆን በዛሬው ፕሮግራማችን በኢትዮጵያ አየር መንገድ የዴሞክራቲክ ሪፐብሊክ ኮንጎ የኢትዮጵያ አየር መንገድ የኤሪያ ማኔጀር የሆኑት አቶ ተወልደ አማኑኤል ጋር አጭር ቆይታ ይኖረናል። አቶ ተወልደ የመጀመሪያው ጥያቄ የሚሆነው የኢትዮጵያ አየር መንገድ ወደ ኪንሻሳ መብረር ከጀመረ ስንት ጊዜ ሆነው? አሁን ኢትዮጵያ አየር መንገድ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኤፕሪል አራት ሀምሳኛ አመቱን ያከብራል። ኤፕሪል ስምንት ደግሞ የኢትዮጵያ አየር መንገድ ፍላይት ከጀመረ ኮመርሻል ፍላይት ከጀመረ ሰባ ዘጠኝ አመት ይሆነዋል። ሶ ሁለቱንም አንድ ላይ የምናከብረው ይሆናል። በሚያዝያ ማለት ነው ሚያዝያ የሚመጣው ሚያዝያ ላይ 50 አመታችን እናከብራለን። ለመሆኑ ከኪንሻሳ ውጭ ሌላ ሌላ ሀገር ምንበር ከሆነ እሱን አብረው ቢገልጹልን፣ ድግግሞሽን ፍሪኮንሲ የምንለው ምን ያህል እንደሆነ ቢገልጹልን። እሺ አመሰግናለሁ። ከኪንሻሳ የቀንና የማታ ፍላይት አለን። በሳምንት 14 ፍላይቶች እንበራለን። በሉቡምባሺ እዚሁ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሌላኛው ከተማ በሳምንት አስር ፍላይቶች እንበራለን። ቀን ሰባት የማታ ደግሞ ሶስት ፍላይቶች ልቡንባሺ ላይ እንበራለን። ጎማ እንደዚሁ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንደኛው ዴስቲኔሽናችን ነው። በሳምንት አንድ አንድ ፍላይት እንበራለን ሰባት በአጠቃላይ ዲአርሲ ላይ ሰላሳ አንድ ፍላይቶች በሳምንት እንበራለን፣ ስኬጁልድ ፍላይቶች ማለት ነው። ስናሰላው በቀን አራትና አምስት በረራ ወደ ዲአርሲ እናደርጋለን ማለት ነው። የኢትዮጵያ አየር መንገድ ምናልባት ይሄ አፍሪካ ላይ ካሉን መዳረሻዎች፣ ጣቢያዎች ሁሉ ትልቁን ያደርገዋል። ይህ በሚሆንበት ጊዜ እንግዲህ ወደሚቀጥለው ጥያቄ ስገባ ተወዳዳሪ የለንም ወይ? እንዴት ነው በሳምንት ሰላሳ አንድ በረራ እየበረረ የኢትዮጵያ አየር መንገድ እንዴት ነው እንደዚህ የተሳካለት? ትክክል ነው። ተወዳዳሪ፣ በጣም ብዙ ተወዳዳሪዎች አሉን። ኪንሻሳ ላይ እንኳ ብናይ እነ ኤስ ኤን ብራሰልስ፣ ብራሰልስ ኤርላይን ኤር ፍራንስ፣ ኬንያን ኤርዌይስ፣ እነ ካታር ኤርዌይስ፣ የአፍሪካም ደግሞ ሌላ ኬሪሮች፣ ሌላ አየር መንገዶች እነ የኢጂፕት የኤር የኤር ኮት ዲቯር ብዙ ተወዳዳሪዎች አሉ። ነገር ግን የእኛ የኔትወርክ በየመዳረሻው ያለን ጥሩ ኔትወርክ ስላለ ያለንም አገልግሎት ቆንጆ ስለሆነ ከነዚህ ተወዳዳሪዎች አንጻር የኛ የተሻለ ሰርቪስ በመስጠታችን ያለው ካለው ገበያ ራሱ ወደ 40 50 ፐርሰንት ነው የኢትዮጵያ አየር መንገድ ዶሚኔት አድርጎ ነው የዲያርሲን ማርኬት የያዘው ማለት ይቻላል። በጣም ድንቅ ነው። ምክንያቱም አሁን የጠሩልኝ ምናልባት ምን የምጨምራቸው ትንሽ አሉ ሜጋ የምንላቸውን ዓለም ላይ ያሉት ብራሰልስ ያሉት አለ፣ ኤር ፍራንስ አለ፣ ተርኪሽ አለ፣ ካታር አለ። ከአፍሪካ ውስጥ ደግሞ እንዳሉት ኬንያ ኤርዌይስ ኢጅፕት ኤርዌይስ አስካይ፣ ዌስት አፍሪካ ላይ ከኢትዮጵያ አየር መንገድ ጋር በፓርትነር ሆነር አብረር የምንሰራው አለ፣ ዩጋንዳ አለ፣ ኤር ኮትዲቯር አለ። እነዚህ ሁሉ እንግዲህ ዘጠኝ አስር አየር መንገዶች ከኢትዮጵያ አየር መንገድ ተወዳዳሪ ሆነው እየተፎካከሩ አንድ ላይ እየሰሩ ይገኛሉ። 40 50 ፐርሰንቱን ደግሞ የኢትዮጵያ አየር መንገድ ይዟል። ምንድን ነው ሚስጥሩ? እርሶ የዚህ ቤት ሲኢኦ ነው አስተዳዳሪ እንደመሆኑ የዚህ ሀገር ምንድን ነው ሚስጥሩ? ከነዚህ ሁሉ ጋር ተፎካክሮ ስኬታማ ሆኖ እያበበ የሄደበት ምክንያቱ ምንድን ነው? የኢትዮጵያ አየር መንገድ ኔትወርክ ኬሪየር ነው እንደምንለው፣ ጥሩ ኮኔክሽኖች አሉት አዲስ አበባ ላይ መንገደኛ ከዚህ ሄዶ ወደ ፓሪስ፣ ወደ ብራሰልስ፣ ወደ ዱባይ፣ ወደ ጓንዙ፣ ወደ ተለያዩ መዳረሻዎች በአጭር ኮኔክሽን የሚሄድባቸው ጥሩ ኮምፒቲቲቭ አድቫንቴጅ የምንለው እሱ አለን። ሰርቪሶቻችንም በምድርም ላይ ሆነ በሰማይ ላይ ኦንቦርድ ሰርቪሳችን በጣም ተወዳዳሪና የተሻለ ከመሆኑ የተነሳ መንገደኞች ይመርጡናል። ከዚህም በተጨማሪ ሼባ ማይልስ የምንለው የፍሪኩንት ፍላየር ፕሮግራም ስላለ አዘውትሮ ከኛ ጋር የሚበሩት መንገደኞች የሼባ ማይልስ ደንበኛ በመሆናቸው የሚያገኙት ጥቅም አለ። እሱም ብዙ አብዛኞችን መንገደኞቻችን ከእኛ ጋር እንዲቆዩ ያደርጋቸዋል ማለት ነው። ባለችን አጭር ጊዜ የመጨረሻን ጥያቄ ላቅርብ። እንግዲህ እንደዚህ ገበያ ላይ አትራፊነቱን ይዞ እንዲቀጥል እርሶ እንደ ኤሪያ ማኔጀርነቱ ምን ያደርጋሉ? የወደፊት እቅድ ካሉ ቢነግሩን። በዚሁ በጣም አመሰግናለሁ። ይሄም ቆንጆ ጥያቄ ነው። የማታ አውሮፕላኖቻችን ናሮ ቦዲ የምንላቸው ናቸው። ሀይ ሲዝን ወይም ደግሞ መንገደኞች የሚበዙበት ወቅት ላይ ከፍ ያለ አውሮፕላኖች እንደ ሰቨን ኤይት ሰቨን አውሮፕላን የመብረር እቅድ አለን። ሉቡምባሺ ላይ ደግሞ እንደዚሁ የማታውን የፍሪኩዌንሲ ወይም ድግግሞሽ የመጨመር ሀሳብ አለን። ያው ለመንገደኛ የተሻለ ኮንቪኒየንስ በመፍጠር የደንበኛውንም አገልግሎት ጥሩ በማድረግ እያሻሻልን ዶሚናንሳችንን ያው እሱን ይዘን እንቀጥላለን የሚል ሀሳብና ጠንክረን በርትተን እንሰራለን። የጠንካራ ጎናችንን ላይ በደንብ አድርገን የመስራት ይሄ አንዳንድ ደግሞ መሻሻል ያሉባቸውን የደንበኛ አገልግሎቶች እሱንም በደንብ አድርገን እዛ ላይ ከሰራን እነዚህ ተወዳዳሪ አየር መንገዶችን አሸንፈን ገበያው ላይ የመቀጠል ፕላን ያለን ማለት ነው። አቶ ተወልደ ለሰጡን ሙያዊ ማብራሪያ እጅግ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ጊዜ። ክብራን ተመልካቾቻችን በኪንሻሳ ያደረግነው ቆይታ ይህን ይመስል ነበረ። ሳምንት በሌላ ፕሮግራም ጠብቁን። የኢትዮጵያ አየር መንገድ የኢትዮጵያ ፕሮግራም ላይ ያላችሁን ሀሳብ፣ አስተያየት በሙሉ እንደተለመደው በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን። ሀና ጥናፉ ከእንግዳዬ ጋር ቆይታ አድርጌ ያለሁት ሰላም።